መገናኘቱ አይቀርም። አሁን ለምሳሌ ልጁ ሊገረዝ ነው፣ ስድስት ቀን ቢቆይ ምን ችግር አለው? ስድስት ቀን ነው የሚገረዘው ህጻን ልጅ። ዛሬ ግን ምንድን ነው የምናየውበት? ልጁ እንዲታይ ፈለገ፣ ቢያንስ እጁን አወጥቶ አሳየው። ለምን መሰላችሁ? ወሬያቸው አሁን ደግሞ ምን አሉ መሰሏችሁ? የእህቷን ልጅ የእህቷን ልጅ ዛሬ እኔ ሩታዬ በጣም ነው ደስ ያለኝ። የሆነ ፍቅራቸው የተመለሰ ነገር ነው የመሰለኝ። ሳይሆ ሳይሆና አብርሃም ዛሬ በልጁ ራሱ እየቀና ነው። ረሳሽኝ ተውሽኝ እኮ ምንድን ነው ምናምን እያለ በቃ የራስሽን ልብሽን ካገኘሽ በኋላ ምንድን ነው ምናምን እያለ እየፎከረ በጣም ተናዷል አብርሽ ማለት ነው። እንግዲህ ዛሬ እንደዚህ ሳያቸው በጣም በጣም ነው ደስ ያለኝ። ብዙዎቻችሁ ደስ ብሏቸዋል። ለማንኛውም ቤተሰብ ይህም ቪዲዮ በደንብ አድርጋችሁ ላይክ አድርጉልኝ። በደንብ ላይክ ያስፈልገዋል። እንግዲህ አብርሽ ለእህታችን ለሩታ ሰፕራይዝ አድርጓታል። በጣም ነው ደስ ያለኝ እንደዚህ ማድረጉ ትልቅ ነገር ነው። ለሩታ ሲያንሳ ነው እንደዚህ አይነት ነገሮች፣ ብዙ ነገር ይገባታል። ገና ብዙ ነገር ማድረግም ይገባዋል። እና ያው ሩታ እስካሁን ድረስ በቃ ልጁን ቢመጣ ልቧ እስካሁን ያው እዛው ቦታው ላይ ነው ያለው። መመለስ የምትፈልግም አትመስልም ስትታይ፣ ያው እያፌዘችበት ነው። ምንም ብዙም ቦታ አልሰጠችውም ለአብርሃም። ለምን ያው ያየችውን ነገር ምናምን ያው ሁሉ ነገር ስለምታስታውሰው እየደበራት ነው። እና ምን መሰላችሁ፣ አሁን እኔ እኔ ምለው ምንድነው ታውቃላችሁ? አሁን ከእሩታ እንኳን የሆነ ነገር እንኳን ሰጣው፣ እንደው አብረው እንኳን ሊመለሱ እንኳን ቢፈልጉ በጣም በጣም አብርሃም ያጠፋል፣ መልሶ ያጠፋል መልሶ ከዚች ከኩኩኒያም ጋር ይገናኛል። መገናኘቱ አይቀርም። አሁን ለምሳሌ ልጁ ሊገረዝ ነው። ስድስት ቀን ቢቆይ ምን ችግር አለው? ስድስት ቀን ነው የሚገረዘው። ጻል ልጅ ወንድ ስድስት ቀን ነው የሚገረዘው። በቃ ስድስት ቀን በኋላ ይገረዛል። ስድስት ቀን እሷን ከመጠየቅ፣ እሷን ከማስፈቀድ ቁጭ ብሎ ወይ ሆቴል፣ ወይ እናት ቁጭ ብሎ አይጠብቅም እንዴ? ሊሂድ አሊድ በቃ አዲስ አበባ ምን አዲስ አበባ አንከኩ ምን አዲስ አበባ ምን አለክ? እዚህ አንተ ያለክ እናትም እህትም አባትም ልጅህም ሚስትም እዛው ሀገራችን ያሉ ምን ምን አንቀጽ አዲስ አበባ ለማስመጣት ምን ምን ለመሆኑ ምን አለ አዲስ አበባ? እዛ ሁነ ከሩታ ጎን አትቆምም እንዴ? ከሩታ ጎን ትንሽ እንኳን ወገቧ ጠንክር እስከምትል ድረስ መቀመጥ ነው ያለበት። አዲስ አበባ ለምን ትመልሳለህ? አይሁን አዲስ አበባ ከተመለሰ ከዚች ልጅ ጋር ይገናኛል። ተገናኘው ማለት ሩታ እስከ መጨረሻው እራቀች ማለት ነው። እኔ እውነቴን ነው የምናገረው። ሩታ እንደው ልጁንም መጨረሻ ላላሳይ ማለቱ አይቀርም። ለማየት ያብቃችሁ። በጣም ከባድ ችግር ነው የሚፈጠረው። በጣም አብርሃም ስነ ስርዓት ብትይዝ ይሻላል። አሁን ልጅ መጥቷል። ከዚች ጋራ መልከስከስ የለብህም። በቃ ዛሬ እኔ ማርያምን ሳያችሁ በጣም ነው ደስ ያለኝ። የሰራከው ስራው በጣም ደስ ይላል። ከእሷ ጋር አብረህ ቁጭ ብለህ ልጅን ስታጫውተው አብራችሁ ስቱን እንዴት እንደምታምሩ በቃ ኮከብ ናችሁ። በጣም ነው የምታምሩት። እውነቴን ነው ምነው። እና ፕሊስ በቃ አብርሃም አትንቀዥቀዥ። በቃ መንቀዥቀዥ ምንም አይሰራልህም። እሷ ነች እሷ ቺ ሄርሜላ ነች። ናና የምትለው አዲስ አበባ ናና ምትለው እሷ ነች መቼም እንጂ አብርሃም፣ እኔ እንጃ፣ ልጅቷ የሆነ ነገርማ አቅምሰዋለች። ቤተሰብ የሆነ ነገር በዚህ ሰዓት ይሁን በሆነ ነገር ብቻ ሄርሜላ ልብ ውስጥ ገብታበታለች እና ብቻ እነደምን ምን መሰላችሁ? አብርሃም ልጁን ለማሳየት ፈልጓል። አብዛኞቹ ወሬው ወሬያቸው እኮ ነው። እግዚአብሔርን አብርሃም ደስ የሚለኝ ነገር የሰው መስሚያው ጥጥ ነው፣ ለማንም መስሚያ የለውም ማድረግ ያለበትን የሚያደርጋል። በጣም እኔ አንዳንድ የአብርሃምን ማርያምን ጀግና ነው ምለው። ማንንም በቃ መስራት ካለበት ይሰራል ማድረግ ካለበት ያደርጋል። ማንንም መስሚያው ጥጥ ነው። በቃ ይሄ ነገሩ ደስ ይለኛል። ያ ሁሉ ውርጅብኝ ሲወርድበት ያ ሁሉ ምን አገር ቢባል ምንም አይመስለውም። ጎበዝ ነው እና ዛሬ ግን ምን እንድናየውበት ልጁ እንዲታይ ፈለገ። ቢያንስ እጁን አውጥቶ አሳየ። ለምን መሰላችሁ? ወሪያቸው አሁን ደግሞ ምን አሉ መሰሏችሁ? የእህቷን ልጅ፣ የእህቷን ልጅ አምጥታ አቅፋ ነው። አረ ተው፣ አረ ተው፣ እንደው ሼማ ይዛችሁም እንዲ እንዲ ነው የእህቷን ልጅ መታ የምታቅፈው ለምን ብላ እንዴ? ሩታ መሃን ነች? ምን ነው እናንተ? መሃን ናቸው ወይስ ምንድን? ሩታ መውለድ አትችልም ወይስ ምንድን ነገሩ እንዴ? ሩታ ወልዳለች። ትክክለኛ ነው የወለደችው። በቃ ራሳችሁን አሳምኑት። አንዴ አሻንጉሊት አቅፋ ነው ትላላችሁ፣ አንዴ ሮቦት ነው ትላላችሁ፣ አንዴ የእህቷን ልጅ አምታት አቅፋ ነው ትላላችሁ። ምንድነው? ልጅ ተራርግ የምትሏት? ሮታዬ፣ የእኔ ፍቅር፣ ይህ ሁሉ ነገር እየሰማሽ ይህ ሁሉ ነገር እያየሽ ምንም አይመስልሽ፣ ድንቁር ብለሽ። የእኔ እናት ጀግና። እና እባካችሁ እረፉ፣ በቃ እረፉ፣ እረፉ። ይደብራል፣ ላፋችሁ ይደብራል። ብትችሉ ብትችሉ ሄርሜላን ተከላከሉ። ሄርሜላ አብርሃም ጋር እንዳደርስ አድርጉ። አሁን እኔ የምናገረው እነ አቤልን ነው። አቤል እና የአቤል ጓደኞች እባካችሁን ከሄርሜላ ጋር እንዳይገናኝ ማድረግ ያለባችሁ እናንተ ናችሁ። ግን ችግሩ ምንድን ነው እናንተ ናቸው ይህ ሁሉ ነገር እያደረጋችሁ እንዲገናኙ የምታደርጓቸው። እባካችሁን እንዳይገናኙ ማድረግ ነው ያለባችሁ። እንዴ ሄርሜላ እስከ መቼ ነው የአብርሃም እንደዚህ ተስለጥጣ የምትቀረው? እናንተ በጣም ነው የሚገርመው። እና እሷ ና ባትለው ባጨቀጭቆ አይሄድም፣ እርግጠኛ ነኝ አይሄድም። እና ልጁንን ሚስቱን ጥሎ የት ነው የሚሄደው? ምን ትሰራለህ? አዲስ አበባ ሄደ ምን ልታደርግ ነው? አዲስ አበባ ሄደ መጣ ማለት ነው። ስለዚህ እዛው ቁጭ ብለ ልጅን አስገርዘ፣ ያው ለሩታ እናትና አባት ቆንጆ እንትን ምንድን ነው ቆንጆ ኩታ ጋቢ ገዝተ ይቅር በሉኝ ብላቸው እግራቸው ላይ ወርቀህ አባቷንም እናቷንም ስመህ መርቁኝ፣ ከዚህ በኋላ እኛ ቤተሰብ ነን፣ ደማችን ደማችን አንድ ነው ብለህ መታረቅ ነው እንጂ ያለብህ። ምንም ሸሽተህ ምንም የምታመጣው ነገር የለም። ለእናትህ ለአባትህ ነግረህ ይዘመተ መታረቅ ነው ያለብህ። ስለዚህ ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ፣ አከብራችኋለሁ። ቻው ቻው።